ሲጨንቃችሁ ግራ ሲገባችሁ፣ ባዶነት ሲሰማችሁ፣ ሲከፋችሁ ተስፋችሁ ሲጨልም፣ ህይወት ሳይሆን ሞት ሞት ሲሸታችሁ፣ ጤና ስታጡ፣ በእምነታችሁ በሥጋችሁ ፈተና ሲገጥማችሁ፣ ክፉ ሰዎችና ክፉ መናፍስ ሲያስጨንቋችሁ፣ መረጋጋት ሲያቅታችሁ፣ ሰላም ስታጡ፣ አንድ ነገር ጀምራችሁ ሲበላሽባችሁ፣ የጀመራችሁት አልፈጸም ሲላችሁ በህይወታችሁ የሆነ ነገር ሲታሰር ሲቋጠር እመቤታችን ሰላም ለኪ እያላችሁ ተማጽኗት። ያኔ እመቤታችን ታስተካክልላችኋለች። ያኔ እመቤታችን ታረጋጋችኋለች። እንደ ዶኪማስ በህይወታችሁ የጎደሉን ትሞላላችኋለች። በጸሎተ ማርያም ትደርስላችኋለች። የእመቤታችን የበዓላቶቿ ቀን ጸሎተ ማርያምን እንዴት እንደምትጸልዩ እንደ ምርቃት ትንሽ ልጨምርላችሁና ላብቃ። ይሄ ምርቃት እንደኔ ለጸሎት ሰነፍ ልሆናችሁ ነው። ወር በገባ በአንድ የልደታ ማርያም ቀን አንድ ጸሎተ ማርያም ጸልያችሁ እመቤታችንን ተማጸኗት። ወር በገባ በሶስት የበዓታ ማርያም ቀን ጸሎተ ማርያምን ሶስት ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ16 የኪዳነ ምሕረት ቀን ጸሎተ ማርያምን 16 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ21 የእመቤታችን ቀን ጸሎተ ማርያምን በቀን አለ 21 ጊዜ ጸልያችሁ እመቤታችንን ተማጸኗት። የበረታችሁ በዚህ ቀን በእድሜው ዕለት ስልሳ አራት ጊዜ መጸለይ ትችላላችሁ። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሀሳብ መስረቅ፣ መበተን ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት፣ የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገባ አይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተት የሚሆን ሰላቢም ሆን ምንም ይሆን ከምታውቁት ሰው ከተነቃብኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አ ጓደኛቸው ሆኖ ፈራ ተባያለ እናንተ እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት የማግሳት ፈስ የመፍሳት የመዝለፍለፍ ሀሳብ የመብተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ፊልም ብተን እትላላችሁ ከቫንዳም እንደዚህ ደናርጉ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያ የለም ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ በቃ እንደዚህ ነው። ብዙ ጊዜ እና መንፈስ በጣም በጣም እንትን ነው፣ ስልታዊ ነው። እና እንድንጠቀም እንድንባረክ ስለማይፈልግ ነው። ባጭሩ፣ ባጭሩ አሁን እዚህ ጋር እንድታስተውሉት የምፈልገው ነገር ምንድን ነው? ባልየው ምንድን ነው የፈለገው? ምንድን ነው ያልፈለገው? ሚስቱ እንድታውቅበት አልፈለገም። ምን መንፈስ እንደተያዘለትና እሷን እንደደረሰባት እንዲታወቅበት አልፈለገም። ደግሞ የፈለገው ነገር ደሞ አለ። እሱም ሚስቱ ላይ ያለው መንፈስ እንዲነሳ፣ እንዲቀሰቀስ ፈልጓል። ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል። ካልተገናኘውሽ ይላታል ባሏ። የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰራ አይደለም ያለችው? ውጣና ያለችው። አዎ ደንግጦ ሊወጣ ይችላል ግን አልታሰራም። ስለዚህ ሄዶ ባል ላይ ማረፊያ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ከአንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያሽ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ የሄደው። በፍጹም ቃል መለስ አንስሃ አልገባም ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩት ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው እላችሁ ማሰብ አለባችሁ። እና ከኔ ሄደ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደህ ያረፍክ ካለ በስላሴ ስም ታሰር ናውጣ ና ወደ ወደ እኔና ወይም ባለህበት ታሰር ና ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰር ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ፣ ከጸላችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሻኝ የነበርክ እኔ ስቀጠቀጠህ ደንግጠህ ወደ ሌላ ቦታ ሄድክ። ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር ምናምን የምትሰሩ ሰዎች የሽር የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሮቹ የሚሰሩት ሰዎችን እንዲከዷቸው የማድረግ ባህር ያለው በጣም ማለት በቃ ይገለበጡባቸዋል። ማጠብቁት ይሆኑባቸዋል። ማለት የኔ የምትሉት ሰው ሌላ ይሆኑባቸዋል። እና ምንድሮ ማድረግ ያለባችሁ ጸበል ልትጠመቁ ስትሉ ከቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ፣ ግቢ ውስጥ የምትዞር፣ የምትሽከረከር በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስም ታስር ና ና ታስርቅ። አብረይን ትሄዳለ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። የሰማሊ ይታዘዛል። ቃል ያፍህን ፍሬ ነው። ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ አምስት ሳንቲምም ብትሆን ላኪ ይላሉ። ለምን? እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር መቶ ዶላርም ቢሆን እንደ ምንም ችግር የለውም ያለሽን ላኪ ይላሉ። እሺ ብላችሁ ለጠንቋይ የሚሰጥ ገንዘብ ስትልኩ፣ እሺ የምትለዋ ቃል ነው የሚፈልገው የእናንተን ቃል ለሚፈልገው ለምን መስዋዕት የምትሆነው? መጀመሪያ ከገንዘብ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር አረብ ሀገር የተለያዩ ቦታ ላሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለመልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም እንደዛ ብለው ልጅቷ ለሚካኤል ብላ ነው ብላ ስለምታምን ለሴጣኑ አይሆንም። እና ለአባብዬ ልስጥልሽ እንደ ለዋቂ ቤት ልሰጥልሽ ነው ካል አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በተስማማሽ ማለት ነው። በአትሌክ እንኳን ተስማምተሻል። አመች ሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማችኋል። ይሄ ውጭ ሀገር ነቻለችው ልጅቷ እና ልጁን ኢትዮጵያ አምጥታ አመች ሰ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ከካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራ አጠገብ አስቀምጫ አሏት። በቃ ተቀብያለሁ አላት። በስልክ ከሆነ አመቺሳ፣ እንደዚህ ጀምረዋል። ይህ ምንም ማለት ነው፣ ዋና ፈቃድ ነው ማለት ነው። በስልክ አመቺሳ ማስታቀፍ ስርዓት ተሰራ እና ልጁ ክታረግ ታረግ። እውነት በትክክል መንፈሱ ገብቶበታል። አመቺሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንደ እሷ ውጭ ልንች ያለችው ኢትዮጵያ መጥቶ ማያውቅ ከሆነ ሄደች። እንዴት አመች ሳገባህ ሲባል በስልክ ስለዚህ ፈቃድ ነው ማለት ነው። ዋናው ነገር የእናንተ የልብ ፈቃድ። ሰውየው ጥብስ ሊበላ አልኳችሁ እኮ። በአብይ ጾም ውስጥ ጥብስ ሊበላ ሲገባ ሆቴል የለም አሉት፣ ጭማን ብሎ ተመለሰ። አሁን በልቷል ወይስ አልበላም? ጥብሱ የለም ተባለ፣ ግን እሱ ስለፈለገ ብቻ እንደበላ ተቆጥሮበታል። ይሄ ሰው ዩቲዩብ ላይ አንድ ሰዓት ከ13 ደቂቃ የሚፈጭ ሞተው የተነሱ እናት ብላችሁ ስትገቡ ታገኙታላችሁ። ሴትዮዋ ማስወረድ ፈልገው ማስወረድ ፈልገው ዶክተር ጋር ይሄዳሉ። ንስሐ ገብቻለሁ ሂጂልኝ፣ አንቺ ሴትዮ ኃጢአት አትሁኝብኝ፣ እንቅፋት አትሁኝብኝ ብሎ ዶክተሩ አባረራቸው። ማስወረድ ፈልገው። ከዛ ልጁ ተወለደ፣ አደገ፣ የ15 ዓመት የ20 ዓመት ጎረምሳ ሆነ። እንደገና በዛው እድሜያቸው ደግሞ አሁንም ወለዱ። ሲወልዱ በምጥ ምክንያት ሞቱኝ። ሴትዮ ልጅ ወልደዋል፣ ግን በምጥ ምክንያት ሞቱ። ከዛ መላከሙት እጃቸው ነፍሳቸውን እጁ ላይ አድርጎ ይዟቸው ሲሄድ ገብታችሁ ቪዲዮ ማየት ትችላላችሁ። ነፍሳቸውን ይዞ ሲሄድ ነፍስ አጥፍተሻል አላቸው። ረኒ ነፍስ አላጠፋሁም። ሌላ ኃጢአት የለብሽም፣ ሰው አትቀየሚም፣ ሰው አትሳደሚም፣ በጣም መልካም። ግን በሰው ነፍስ ትጠየቅያለሽ፣ ልጅሽን ገለሻል። እኔ አልገድልኩትም። አስወርደሽ። ታዲያ እኮ ተወልዷል። አይ እንዳስወረድሽ ነው የተጻፈው። ዶክተሩ እሺ ቢልሽ ኖሮ ታስወርጁ ነበር። ስለዚህ አይምሮች ላይ አስወርደሻል። ዶክተሩን ቢሳለሽ ልጁ የተወለደው እንደ ኃጢአት ተመዝግቦብሻል። ልጁ ግን አድጓል። ልጁ ኃጢአት የለበትም። ልጁ ይኖራል፣ የእግዚአብሔር ልጅ ነው። አንቺ ለግን ግን ተመዝግቦብሻል የተባለው። ስለዚህ ምንድን ነው ዋናው ጉዳይ? ሰይጣን የሚፈልገው ከኛ ፈቃድ፣ ከኛ እሺታ የሚፈልገው፣ ያንተ ነኝ መባልን ይፈልጋል። እቺን ነው መንፈግ ያለብን። እና ከቤት ስ ምን ታደርጋላችሁ? ይህን ሁሉ እንዳነሳ ያደርገኝ። የቤት እየጸልያችሁ በስላሴ ስም በዙሪያ የምታንዣብበት ግቢ ውስጥ ሽንት ቤት ምናምን ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለህ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባበንባ የምታረገኝ የምታንጠራራ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመ የምትጠብቀኝ ካስቀድስኩ ከወጣሁ በኋላ አብረኝ ወደ ቤት የምትመጣ ታሰር። ይህንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ፣ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ጥሩ ነገር ተመኙ፣ በጎ በጎ ነገር ተመኙ። ፖዚቲቭ የሆኑ ጠዋት ስትነሱ ደስ የሚል መዝሙር አዳምጡ፣ ህሊናችሁ ክፍት እንዲል። በቃ የሆነ ምስጋና ያለበት መዝሙር አዳምጡ፣ መርጣችሁ አዘጋጅታችሁ። እንዲያውም የስልካችሁ አላርም የጥር የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው። አይምሮ ምን ስለሚቀበል? ቃልን ስለሚቀበል ቃል ይቀበላል። የሰጡትን ነው አይዋሽም። እሱን እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ ምሬት ከሰጠው ምሬት ነው። ምስጋና ከሰጠው ምስጋና ነው። እና ፀበል ቦታ ስትሄዱ አብሮ ይሄዳል። ይወጣላችኋል ማለት ነው። ይያዝላችኋል በሐይኑ ይታሰራል። ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር። ከእናንተ የሚጠበቀው ተያያዝ፣ ተይዛሃል። ታሰር፣ በስላሴ ስም ታሰር። ከዛ በኋላ መሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ። ደስ ያላችሁ ፀበል ቦታ እና እህታችን ሁለት ተስላሴ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔ በጣም ተመሬብሻለሁ። ለህዝብ ያላቀረብኩት የለሱ ነገሮች አሉ። ወጣ ገባ ያለ የሚያስቸግር መንፈስ በጣም በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ በእኔ አልተገለጸም በደንብ። ስራ ባልደረቦቿ በጣም ነው ያንቋሸሿት። ይሄ ሁሉ የሚያሳየው ምንድን ነው? ገርሞ ግን በጣም ብልጥናት ልጅቷ። ይሄ ነገር በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው፣ እኔ ጋር ነበር እኮ ያለች ትታዘባቸዋለች፣ እንጂ በመጥፎ ነገር አታስባቸውም። አልተቀየመቻቸውም። ለምን ቅዱስ ቁርባን ልትቀበል ተዘጋጅታለች። የተረዳችበት መንገድ በራሱ የሚገርም ነው እና ይሄን ይመስላል ሰላሙ ነው።